ዚህ በአዳራሽ የምትገኙ እንዲሁም ይህም ፕሮግራም የምትከታተሉ ውድ ኢትዮጵያውያን፣ የተከበራችሁ የሃይማኖት አባቶች፣ የተከበራችሁ ከፍተኛ የመንግስት ስራ ኃላፊዎች፣ የተቀዳሚ ሙፍቲ ቤተሰቦች፣ ክቡራትና ክቡራን።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 እየኖሩበት ራሳቸው አስተምረዋል። ደግ አባት፣ ቅን መምህር ነበሩ። ቀዳማዊ ሙፍቲ ሐጂ ዑመር በልግስናቸው በተለይ በእውቀት ልግስናቸው፣ በበጎ ስራቸው፣ በመልካም አበርክቷቸው ምንጊዜም ሲታወሱ የሚኖሩ አባት ናቸው። ምንኛ እድለኛ ናቸው! ምን አይነትስ ተሰጦና መልካምነት ነው! ይህ በሁላችንም ሲዘከርና ሲታወስ የሚኖር ነው። የአምላክ ነህና እውን ወደ አምላክ ትመልሳለህ ይላል አስተምሮቱ፣ ትምህርቱ። ይህም ቢሆን አባታችን ለእኛ ግን ጎድሎብናል የማይቀር ቢኮንም ጉድለቱ ግልጽ ነው። ጥበበዎን፣ ጸጋዎን፣ አስተውሎቶን አጣ ነው። እውንም ምን አይነት ትዕግስት ተላብሰው ኖረዋል። እውንም አርቆ ሀሳቢነቶ ምን ያክል ጥልቅ ነበር መልካምነትና? ጸጋውን አጥተናል። አባታችን የእርስዎ ሀሳብ፣ መልካምነት፣ በጎነት፣ አርቆ አስታይነት፣ ቻይነት፣ አስታራቂነት፣ ሰው መሆን የሚጠናው እኛ መልካም አርአያነትን ቋሚዎች ስንከተልና ስንከተል ብቻ ነው እርስዎ የሁሉም ኢትዮጵያዊ ኖት። የኔ የምንለው በሀሳቦ፣ በአእምሮ፣ በጭንቀቶ፣ በደስታዎ የኔ የምንለውን ነገር ከሶ እናገኛለን። ን ይህ ምንኛ መታደል ነው። ምንኛ በረከት ነው ይህ የኢትዮጵያ ቀለም የኢትዮጵያ ፍቅር ለኢትዮጵያ ያልሰጡት ምን ነገር አለ? እስከ እልፈተ ሕይወትዎ ድረስ። በመጨረሻም በኢትዮጵያ መንግስትና በራሴ ስም ለመላው ቤተሰብ ኢትዮጵያውያን ሙስሊሞች፣ ለሁሉም ኢትዮጵያውያኖች መጽናናትን እመኛለሁ። አባታችን የሰላም ቀንዲል ነውና፣ በሰላም እንሸኘዋለን። መልካም እረፍት። አላሁ አክበር!